ይችኛዋ ደግሞ ካናማ በሆነች እና ቤጅ ከለር ያላት ሽፎነች ሰፊ የሆነ ነው። በተመሳሳይ ብዙ ጊዜ የሚሰሩ ሽፎኖች ሜትር እና ከሜትር ወደ የሚያደላ ጊዜ ስቶክ እንደዚህ ለሰውነት በጣም ተስማሚ ሳተኖች አሉና ሳተኖችንም በተመሳሳይ እነዚህ ቅድም ስለሆን እንደነበረው እነጠላቸው ከእነዚህ ጋር አልቆላቸው ስድስት ሺህ ብር ነው። ሰላም ሰላም፣ ዜና አበሻን እና ዜና ሽፎን ዩቲዩብ ተከታታዮች እንዲሁም ቤተሰቦች፣ ዛሬ ይዤላችሁ የምቀርበው የተለያዩ የሽፎን አይነቶችን ሲሆን ስቶክ ሽፎን አሉ፣ አርበ ጠባብ እንዲሁም አርበ ሰፊ የሆኑ ሽፎኖችን ይዤላችሁ ቀርባለሁ። አብራችሁን ቆዩ። ከዚችኛዋ ሽፎን ስጀምርላችሁ አረንጓዴ በቤጅ ከለር ነች። እቺ በ5 ሜትር የሚያልቅላት ነው። አርበሰፊ የሆነ ሽፎናችን ነው። ይሄን ከጥሩ ከሆነ ነጠላ ጋር ቆንጆ ከ2 ሜትር ከ20 በሆነ ነጠላ ጋር አብሮ ተሰርቶ አምሮለትና አልቆለት 5500 ብር ነው። በሁለተኝነት የምናገኛት ደግሞ እቺ ብላክ በበርገንዴ ከለር የሆነች ሽፎናች ነች። ቀለል ያለች ሽፎን ነች፣ እንዲሁም ስስ የሆነች ነች። ለሰውነት ተስማሚ የሆነች ሽፎን ነች። እቺም በተመሳሳይ ነጠላዋ ከሁለት ሜትር ከሀያ በሆነ ነጠላ አብሮ ተሰርቶላት ዋጋቸው ተመሳሳይ ነው። ብዙ ጊዜ ሽፎን ዋጋቸው የሁለት ሜትር አምስት ሺህ አምስት መቶ ብር ነው። ይችኛዋ ደግሞ ብርቱካናማ በሆነችና ቤጅ ከለር ያላት ሽፎን ነች። አርበ ሰፊ የሆነ ሽፎን ነው። ይሄም በተመሳሳይ ብዙ ጊዜ የሚሰሩት ሽፎኖች በ5 ሜትርና ከ5 ሜትር አንዳንዴ 6 ሜትር ማለት ደሞ ቀለል ብሎ ደግሞ ለሚፈልግ ሰው ደግሞ አራት ተኩልም በሆነ የሚፈልጉ እንትኖች አሉ። ግን በአምስት ሜትር ነው እኛ ብዙ ጊዜ የምንሰራው። ይህም ጥሩ በሆነ ነጠላ 5500 ብር ነው። ሌላዋ ሽፎን ይችም ተመሳሳይ ብሉ ብላክ ነገር ነች እና በርገንዴ፣ እንዲሁም ቢጫ የሆኑ ከለሮች የተጣመረች ነች። እችኛዋ ሽፎን ደግሞ በተመሳሳይ ከዛችኛዋ ጋር በጣም ስስ የሆነች ለሰውነት ቀለል ብላ የምትለበስ ነች። እችኛዋም በአምስት ሜትር አልቆላት ተሰራ 5500 ብር ነች። እችኛዋ ሽፎናችን ደግሞ ፒንክ ነች። ብዙ ከለሯ ፒንክ ነው፣ እንዲሁም ወደ ነጭ የሚያደላ ከለር አላት። ይችም በተመሳሳይ በአምስት ሜትር የሚያልቅላት ነች። ብዙ ጊዜ ሁለት ሜትር የኛ ነጠላ፣ ልክ ፒንክ በሆነ መደቡ ፒንክ አርገን ነጭ ዳል ላይ ተደርጎለት የራሱ ዲዛይን ይኖራል። በእርግጥ በራሳችሁ ዲዛይን ነው የሚሰራው ነጠላም እንዲሁም የሽፎኖች ዲዛይን ካንገት ላይ ከወገብ ላይ እንዲሁም ሌሎች እንትኖች በራሳቸው ዲዛይን ስለሆነ እችኛዋም በተመሳሳይ አልቆላት አምስት ሺህ አምስት መቶ ብር ነው። ዲዛይን እኛም እናስመርጣለን እናንተም በምትሉኩልና ዲዛይን አብረን የሚሻላል የምትሉትን ዲዛይን በዛ መሰረት እንሰራላችኋለን። እችኛዋም በተመሳሳይ ቢጫ በብርቱካን የሆነች ሽፎናችን ነች። እንግዲህ ሽፎን ከተናጠል ከሚለበስ ይልቅ በግሩፕ ሲለበስ በጣም ያምራል። ብዙ ጊዜ በግሩፕ ለባህላት ለክርስትና ለሰርግ፣ እንዲሁም ለምላሽ። አሁን አብዛኛው ጊዜ ደግሞ ምላሽ ላይ በግሩፕ እየተለበሰ የመጣበት ወቅት ስለሆነ እሱንም በተመሳሳይ ቢለበስ እንደዚሁ ያምራል። እችኛዋ ደግሞ ሌላኛዋ ስቶክ ሽፎናችን ነች። እችኛዋ ሽፎናችን ደግሞ በተመሳሳይ ፒንክ ከለር አላት። ወደ ቤጅ የሚያደላም ቀለር አላት። አብዛኛው ጊዜ ስቶክ ሽፎኖቹ እንደዚህ ስስ ሲሆንም እንትን አለት ለሰውነት በጣም ተስማሚ የሚሆን ስራ ተሰርቶለት ሲያልቅ በጣም ተስማሚ የሚሆን ብዙ ጊዜ የሚለበስ እንትን ይሆናል። እችኛም አልቆላት 5500 ብር ነው። እንግዲህ ሽፎን እናንተ በመረጣችሁት ዲዛይን፣ እኛም በምንልክላችሁ ዲዛይን በተመሳሳይ ሰርተን አልቆለት ነው ሰርተን ጨርሰን የምንልክላችሁ። እችኛም ሌላኛ ሽፎናችን ነች። ይችም በተመሳሳይ ዋጋቸው ተመሳሳይ ነው። ብዙ ጊዜ ሽፎኖች እንደዚህ የሚወጣላቸው የሚያልቅላቸው ዋጋ ተመሳሳይ ስለሆነ በተመሳሳይ ዋጋ ነው የሚሰሩ። ነጠላው እንደ ቅድም ስናገር እንደነበረው ሁለት ሜትር ከሀያ ነው። ነገር ግን አንዳንድ ሰዎች ደግሞ ከሁለት ሜትር ከሀያ ያነሰው ያነሰም ስለሚፈልጉ እናንተ በምትመርጡት እንትን ነጠላዎችን ሰርተን አብረን አልቆለት እንልካለን። የትኛውም ቦታ ላይ እንልካለን። አገር ውስጥም አገር ውጭም ላላችሁ ተመልካቾቻችን፣ ደንበኞቻችን ሰርተን እንልካለን። የእናንተ በመረጣችሁት የመላኪያ እንትን ፖስታ ቤት አለ፣ ዲኤችኤል ዲኤችኤል አለ። እንዲሁም አንዳንዴ ደግሞ እንደዚህ በሰው የሚላክበት አግባብ ስላለ እነሱን እንልካለን። በፈለጋችሁት አማራጭ ማለክ ማድረስ እንችላለን። እንግዲህ ሽፎን ብዙ ጊዜ አልቆለት ስራው አልቆለት ያው የአንድ ቀንና የሁለት ቀን ስራ ነው የሚሆነው ሽፎን። ነገር ግን ነጠላ ሲሸመን ገበያ ላይ ያሉ ነጠላዎች በጣም እንትኖች ዝቅተኛ እንትን ስለሚኖራቸው ሁለት ሜትር ከዛ በታችም ስለሚሆኑ ነጠሎ ለማሸ ለማሸመን አንድ ሳምንትና እና ዛ በላይ ስለሚፈጅ እነሱን አልቆላቸው አንድ ሳምንት ያል ጊዜ ይፈጃሉ ነጠሎ እስኪሸመን። እንግዲህ ሽፎኖቻችን እነዚህን ይመስላሉ። እንግዲህ እነዚህን የመረጣችሁትን ላኩልን በደንብ ጥንቅቅ አድርገን ሰርተን ካላችሁበት እናደርሳለን። እችኛዋ አረንጓዴ በፐርፕር የሆነች ከለር ያላት ሽፎን ነች። እችም ተመሳሳይ ነች። አምስት መቶ ብር ነው ዋጋቸው። እችኛዋ ሽፎን ደግሞ ቅድም ስለው እንደነበረው ምስል ከለር ይበዛባታል፣ እንዲሁም ጌጅ ከለር አላት። እችም ሽፎን ስቶክ ሽፎናችን ነች። እችም በተመሳሳይ በሁለት ሜትር ከሀያ በሆነ ነጠላና አምስት ሜትር እንዲሁም ስድስት ሜትር እንደ ሰዎቹ ምርጫ ወይም እንደናንተ ምርጫ አልቆለት ሰርተን የትኛው ምንት ላይ እናደርሳለን። ይቺም አምስት ሺህ አምስት መቶ ብር ነች። ሌላኛዋ ሽፎን ደግሞ ይቺን ደግሞ ዲዛይኗ እንግዲህ በጣም የሚያምር ቅጠልና ፍለውር ነገር ያላት ሽፎናችን ነች። ያው ቅድም ተመሳሳይ እንትን አላቸው ቤጅ ከለር ነገር አላት። ብላክ የሆነ ነገር አላት። ቀይ ወደ በርገንዴም እንደ አረንጓዴ ይሄ አየር መንገድ የምንለው አይነት ከለር ያላት ሽፎናችን ነች። እችም እንግዲህ ያልቆላት 5500 ብር ነው። እንግዲህ ለዩቲዩቡም አዲስ እንደመሆናችን መጠን ሰብስክራይብ እያደረጋችሁ ኮሜንትም ካለ ማስተካከል የሚገባንን ነገር እየነገራችሁን። ያው ዜና በሻ አንዳንዴ ያው የምትታወቀው ዜና ሽፎን በሚለው ነው። ዛሬ ነው መጥቻለሁ። እንግዲህ እችኛዋ ሽፎናችን ደግሞ ብሉ የሆነ እንትን አላት፣ ሰማያዊ ነገር አላት፣ ነጭ አላት፣ ቤጅ ቀለር አላት፣ እንዲሁም ብርቱካን ዶት ዶት የሆኑ ነገሮች አሏት። እችም አልቆላት ጥሩ ሁና ተሰርታ 5500 ብር ነው። በነገራችን ላይ ሽፎን ከምንም በላይ የሚያሳምረው ነጠላ ነው። ነጠላዎች እንዲህ ገበያ ላይ የሚሸጡ ነጠላዎች ጥሩ ስራ ተሰርቶ ያበላሻሉ። ማለት ቻይና እንትኖች በሳባ ክር ሲሰሩና የሆነ ቻይና የሆኑ ስራዎች የሚሰሩ ድሮች አሉ፣ ነጠላዎች አሉ። ገበያ ላይ የሚሰሩ ነጠላዎች ብዙ ጊዜ ቻይና ስለሚሆኑ እነሱ ሽፎኑም ውበት አይሰጠውም። ብዙ ጊዜ ደግሞ ትልልቅ ሰዎች ለቤተክርስቲያን እንዲሁም ለፕሮግራም ለተለያዩ ፕሮግራሞች ለብሰናቸው ስለምነድ ነጠላዎቹ ትልቅ መሆን አለባቸው። ስለዚህ ሁለት ሜትር ከሀያ በትንሹ ከዛም በላይ ሁለት ሜትር ከሀያም እስከ ሰላሳ ከዚያ ያልበለጥ መሆን አለበት። ይችኛውም ሌላ ሌላኛዋ ሽፎናችን ነች። የሆነ ወደ ቀይ የሚያደላ እንትን አላት የሆነ ግርፍ የሆነ ነገር አላት። እንዲሁም በቤጅ ከለርም የተገረፈች አይነት ነገር ነች። እችኛውም ሌላኛዋ ሽፎናችን ነች። እችም አልቆላት እንግዲህ አምስት ሺህ አምስት መቶ ብር ነው። ከላይ ያሉትንም ስናይ ቆንጆ ቆንጆ የሆኑ ሽፎኖች ናቸው። ምረጡ። በነገራችን ላይ ሽፎን ልክ እንደዚህ ስንመርጥ ከታየ ወዲያውኑ ካዘዝነ የያለማለቅን እንትኖች አለና ተሎ አዘን ኦርደር አርገን ሽፎኑ ተሰርቶለት ለሚፈለግበት አላማ ማውል አለበት። ካልሆነ ግን ተሎ እንደዚህ ኦርደር ስለሚበዛ ተሎ አዘን የምንወዳቸውን ሽፎኖች መልበስ አለብን ነው። ያው አሁን ላይ ጥሩ ጥሩ የሆኑ ሽፎኖች አሉ። እነሱን እየለበስነ ለተለያዩ ፕሮግራሞች መድመቅ መዋብ እንችላለን። ችም በብላክና የሆነ ወደ ፒንክ ከለር የሚያደላ ሽፎናችን ናት። እንግዲህ ብዙ ጊዜ ያሳየዋችሁ ስቶክ ሽፎኖች ናቸው። አንዳንድ አልፎ የሆኑ ስቶክ ሽፎኖችም አሉ እነሱም በተመሳሳይም እያሳየዋችሁ ነው። እነዚህም ተመሳሳይ ስቶክ ኖሯቸው ወይም ሴሪ ኖሯቸው ግን ከለራቸው አንዷ ብርቱካናማ ነች፣ አንዷ ደግሞ ቢጫ፣ ደመቅ ያለ ቢጫ ያላት እንትኖች ናቸው። እንግዲህ ስቶክ ሽፎኖቹ እነዚህን ይመስላሉ። እችኛዋ ደግሞ መደቧ አረንጓዴ የሆና ዲዛይናቸው የተለያዩ ዲዛይኖች አሉ። ፍላወር ነገር አሉ እንዲሁም ሌላ አሳ ቅርጽ አይነት ነገሮች የሆኑ ቅጠል ነገሮችም አሉ። እችኛዋም ሌላኛዋ ሽፎናችን ነች። ከዚህ ደግሞ የሚታዩት ስቶክ ሽፎኖች ሳተን ሽፎኖች ናቸው። እንግዲህ ሳተኖች አሉና ሳተኖችንም በተመሳሳይ እነዚህ ቅድም ስለሆን እንደነበረው እነጠላቸው ከነዚህ ጋር አልቆላቸው ስድስት ሺህ ብር ነው። የዚህኞቹ ስቶክ እንትኖች ናቸው 5500 ስላቸው ነበር ሳተን ሽፎኖች ከሆኑ ግን በስድስት ሺህ ብር አልቆላቸው ጥንቅቅ ተደርገው የትኛውም አገር ላይ በተፈለገው ጊዜ እናደርሳለን የኛውም እንደዚህ በተመሳሳይ ነው ይሄ ቤዥ ከለር የሆነ ሳተን ነው አሁን ላይ ወቅቱ ደግሞ ፋሽን ሆኖ የመጡት እነዚህ ሳተን ሽፎኖች ስለሆኑ የምትወዷቸውን የምትፈልጓቸውን ኦርደር ማድረግ ትችላላችሁ እንግዲህ የዋትስአፕ ቴሌግራምም፣ ኢሞም በተለያየ ሚዲያዎችም ማግኘት ትችላላችሁ። ከታች ከስር ስለማስቀመጥ የዋትስአፕም፣ የቴሌግራም እንዲሁም የኢሞም ሌላዎች ሚዲያዎችንም ስለማስቀመጥ በዛ መደወል ትችላላችሁ፣ ማግኘት ትችላላችሁ፣ ኦርደር ማድረግ ትችላላችሁ። ሽፎኖችን እንግዲህ እንደዚህ እያሳየኋችሁ ነው። ይህ በነገራችን ላይ በሌላ ሴሪም አለው ቢጫ በነጭ የሆነ። እነሱ አልቀው ነው። እነዚህኞቹም ሽፎኖች አሉ። ሳተን ሽፎኖች ናቸው። እዚህ ጋር እያሳየኋቸው አሉ። ከታች ደግሞ በልሙጥ አይነት ከለር ኖሮ ብላክ የሆነ ከለር ነው፣ ጥቁር የሆነ ነው። ነገር ግን በነጭ ድምቅ ያለ ዲዛይን ተሰርቶለት ያለ ሽፎናችን ነው። ይህም በተመሳሳይ ቅድም ስለው እንደነበረው 5500 ነው ከቆንጆ ነጠላ ጋር ይችኛዋ ደግሞ በርገንዴ ነች። በርገንዴዋ ሁና ከታች ያሉት ደግሞ ዲዛይኖቹ የሚያምሩ ናቸው። በራሳቸው ዲዛይን የአንገት፣ የወገብ፣ እንዲሁም ከሽከሽ፣ ጣውላ ስፍ፣ ጥላ የተለያዩ የስፍ አይነቶች አሉ። እነሱን ስፍ ስፌቶች ጥንቅቅ አድርገን ሰርተን እናደርስላቸዋለን። እቺኛዋ ደግሞ ሌላ ሽፎናችን ነች። ስቶክ ሽፎናችን ነች። በጣም ቀላል ያለች ነች። ለሰውነትም የማትከብድ ሽፎን ነች። ቀይ በቤጅ እንደውም ወይም ነጭ ልንለው የምንችለው ከለር ያላት ሽፎን ነች። ይችኛዋም ሽፎን ከቆንጆ ነጠላ ጋር ሆና ነጠላ የራሱ ዲዛይን አለን። በነገራችን ላይ ነጠላ ማስመረጥ እንችላለን። ቆንጆ ነጠላ ተሰርቶለት ከቆንጆ ነጠላ ጋር ተሰርቶለት አምስት ሺህ አምስት መቶ ብር ነው ዋጋው። ቅድምም አልተናገርኩም ነበር እስካሁን አድራሼን። አድራሼ ሀያ ሁለት አዲስ አበባ ከጎላጎል ወደ ቦሌ የሚወስደው መንገድ ላይ ተሻ ተሻብንፃ ላይ ሁለተኛ ፎቅ ላይ ይገኛለሁ። በዛ በአካል መምጣት የምትፈልጉ ሰዎች እዛ ላይ ማግኘት ይችላላችሁ። የቤት ቁጥር 214 ሁለተኛ ላይ ነው። ይህም በተመሳሳይ ቅድም አሳይቸዋለሁ። እቺኛ ሽፎናችን ደግሞ ስቶክ ሽፎናችን ነች። በጣም ቅለል ያለች ለሰውነት ተስማሚ፣ ሁል ጊዜ መልበስ የምንችላት ለተለያዩ ፕሮግራሞች እንዲሁም ለቤተክርስቲያን፣ ለክርስትና፣ ለሰርግ፣ ለምላሽ በተለያየ መንገድ ልንለብሳቸው የምንችላቸው እንትን በግሩፕ ሲለበሱ ደግሞ ሽፎኖች በነገራችን ላይ በጣም ያምራሉ። መልበስ የምንፈልግ ሰዎች መልበስ እንችላለን። እችኛዋ ደግሞ ቬጅም አላት፣ አረንጓዴ ይሄ አየር መንገድ የምንለው ከለር አላት። እንደገና ወደ ሰማያዊ አይነት ወይም ፍዝዝ ያለ ውሃ ሰማያዊ የሚባለው ከለር አላት። እችም ሌላኛዋ ሽፎን ናቸው። እንግዲህ አብዛኛው ሽፎኖችን ዋጋቸው አምስት ሺህ አምስት መቶ ብር ነው። አልቆላቸው ከቆንጆ ነጠላ ጋር ይሄም በተመሳሳይ የሆነ የሚያምር ሹፎን ነው። ይሄም ሹፎን ቢጫ አለው፣ ነጭ አለው፣ ብላክ ነገር አለው። ይሄም ሹፎናችን ሌለው ተመራጫችን ነው። እንግዲህ ሹፎን የምትፈልጉ ሰዎች ኦርደር ማድረግ ትችላላችሁ። እኛ ሽፎናችን ደግሞ የምታምር ሽፎን ነች። ፒንክ አለው፣ ጥቁር አለው፣ ቢጫ አለው እንዲሁም ነጭ ከለር አለው። የሚያምር ሽፎን ነው። የተለብሱ ተለብሱ አልቆለት ሲለበስ በጣም የሚያምር ሽፎን ነው። ይህም አዲስ ሽፎናችን ነው። እንግዲህ ቅድም ስለሆን እንደነበረው ዋጋቸው ተመሳሳይ ነው። ከጥሩ ነጠላ ጋር 5500 ብር ነው። እንኞቹ ደግሞ አዲስ የገቡ የስንጀር ሽፎኖች ሽፎናሽ ናቸው። እችኛዋ ፒንክ ከለር ነች። እችኛዋም በተመሳሳይ የሆነ ፈዘዝ ያለች ወደ ግሪን የምታደላ ሽፎን ነች። እችኛዋ ደግሞ ቾኮሌት ከለር የሆነች ሲንጀር ሽፎናችን ነች። ዲዛይናቸው ያምራል። ይህ ብዙ ጊዜ በጉሩፕ ሲለበስ የሚያምር ሽፎን ነው። ይች በተመሳሳይ አረንጓዴ ነች። ነጭ የምትፈልጉ ደግሞ በነጭ አሉ። እነዚህ እነዚህን የመስሉ ናቸው። ተመሳሳይ እንትኖች አሉ በርገንዴ ከለር ማለት እንዲሁም በወይነጠጅ የሆነች ከለር ያላትን ሽፎን አለች። እነዚህ እንግዲህ አልቆላቸው ስድስት ሺህ ብር ነው። ለዛሬ ያቀረብኩላችሁ ሽፎኖች እነዚህን ይመስላሉ። በቀጣይ ፕሮግራም እስከምንገናኝ ድረስ ስልኬን ከታች አስቀምጣለሁ። 1806874 ዋትሳፕ ላይም ቴሌግራም ላይም እንዲሁም ኢሞ ላይም መደወል ትችላላችሁ። በሌላ ፕሮግራም እስከምንገናኝ ሰላም፣ ሰላማችሁ ይብዛ። አመሰግናለሁ።